ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 7 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በምስራቅ አርሲ ሀገረ ስብከት ሮቤ ወረዳ ውስጥ ሰኞ ምሽት በተፈጸመ የሃይማኖት ጥቃት ንጹሐን ሰዎች መገደላቸው ተገልጿል። ግዙፉ የፋኖ ክፍለ ጦር አዲስ አደረጃጀት ሲሰራ በከሰምና በከለላ አገዛዙ ከባድ ኪሳራ አስተናግዷል። ዝርዝር የአውደ ግንባር መረጃዎችን ይዘናል። አብይ አህመድ አዲስ አገልጋያቸውን ጌታቸው ረዳን ሲያሞግሱ ነባር ተላላኪ ቸው ብርሃኑ ነጋና ኮስሰዋል። አልተሰሙት አላችሁ በኩራት ግማሽ ሚሊዮን ተማሪዎችን ጣልን መባሉን ተከትሎ ምላሽ የሰጡ ፖለቲከኞች የወደቁት ተማሪዎቹ ሳይሆኑ ሀገር ናት ብለዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁነው። ግዙፉ የፋኖ ክፍለ ጦር አዲስ አደረጃጀት ሲሰራ በከሰምና በከለላ አገዛዙ ከባድ ኪሳራ አስተናገደ። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ሸዋንግዛው ክፍለ ጦር ከከለላ ወደ ቲርሲራ ሲንቀሳቀስ የነበረ ጥምር የጠላት ኃይል ላይ ደፈጣ በመያዝ ውጊያ በመክፈት እስከ አስር የሚደርስ ሙትና ቁስለኛ በማድረግ ጀብዱ ፈጽመው ድል መጎናጸፉን የአፋብሃ ደቡብ አማራ ቀጠና አሳምነው እዝ ቃል አቀባይ ፋኖ አብደላ እንድሪስ ገልጿል። ከአዲስ አመት መባቻ ጀምሮ በተ ተከታታይ ቀናት ተጋድሎ እያደረገ ያለው ሸዋንግዛው ክፍለ ጦር ዛሬ መስከረም 7 2018 ዓ ም ማለዳ 12 ሰዓት ላይ ከቲርቲራ ከተማ በቅርብ ርቀት ላይ አቦል ሻለቃ ጠላትን አንገት አስደፍተው ድል ተቀናጅተዋል ብለዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በግዙፉ ላስታ ጀኔራል አሳምነው ጽጌ ኮር ስር የሚገኘው ማረጉ ተማረ ክፍለ ጦር ለተከታታይ ሶስት ቀናት በጥልቀት ከገመገመ በኋላ ሁሉን አቀፍ ተሃድሶ ማድረጉን ቃል አቀባዩ ገልጸዋል። በተሃድሶ ላይ የተገኙት የምስራቅ አማራ ቀጠና ሚኒሊክ እዝ ወታደራዊ አስተዳደር ኃላፊ የሆኑት ሻለቃ ያረጋል አሰፋ፣ የላስታ ጀኔራል አሳምነው ጽጌ ኮር ምክትል አዛዥ አርበኛ ኮማንዶ ፍቅሩ ሙሉዬ፣ ዘመቻ መምሪያ ኃላፊ አርበኛ ፋኖ ታዘበው ሻምበልና ፖለቲካ ዘርፍ ኃላፊ አርበኛ ፋኖ ሙሴ አያሌው ለሰራዊቱ አቅም ግንባታና ማበረታቻ ሰጥተዋል ተብሏል። የአፋ ብሃ አሳምነው እዝ ከሰም ክፍለ ጦር ተስፋ ብርጌድ ከምንጃር አረርቴ ተነስቶ ወደ በረህት አክርሚት በመጓዝ ላይ ባለ ያገዛዙ ጦር ላይ ከባድ ምት ማሳደራቸውን ቃል አቀባዩ ተናግሯል። አብይ አህመድ አዲስ አገልጋያቸውን ጌታቸው ረዳን ሲያሞግሱ ነባር ተላላኪያቸው ብርሃኑ ነጋን አኮሰሱ። ሀገር በግጭት፣ በጦርነት፣ በረሃብ፣ በመፈናቀል በከባድ የኑሮ ውድነት እየታመሰች ሪዞርት በመገንባት እና ቤተ መንግሥት በመስራት የሚታወቁት አብይ አህመድ ህዝቡ የማያነባቸውን አራተኛ መጽሐፎች ጽፈዋል። ህዝቡን በሚፈጥሩት ጦርነትና ግጭት የኑሮ ውድነትና ቀውስ እያመሱ የሙሉ ጊዜ ስራቸውን እንደ ደራሲ መጽሐፍ መጻፍ፣ እንደ አትክልተኛ አበባና ሳር መትከል ያደረጉት አብይ በተንጣለለ አዳራ አዳራሽ ውስጥ ሙሉ ሹሞቻቸውን ሰብስበው መጽሐፋቸውን አስመርቀዋል። በዚህ ወቅትም አዲሱ አገልጋያቸውን ጌታቸው ረዳን ሲያሞግሱና ሲያወድሱ ነባር ሹማቸውን ብርሃኑ ነጋን አንኳሰዋል። ጌታቸው ረዳ የቀድሞ ጠላታቸውን አብይ አህመድን መጽሐፍ ዳሰሳ እንዲያቀርቡ በአብይ የተመረጡ ሲሆን የአገልጋይነት ዘመናቸውን ፍንትው አድርጎ ያሳየ የአድርባይነት ንግግር አድርገዋል። ትናንት ከሰባተኛ ክፍል ያቆመ ያሉትን ግለሰብ መጽሐፍ ዛሬ በእውቀት የታጨቀ በሚል ሲያደንቁ ከማየት በላይ የሰውን ልጅ የአድርባይነት ጥግ የሚያሳ ሊያሳይ የለም ይላሉ። በዚህ ጉዳይ ላይ አስተያየታቸውን የሰጡን አካላት አብይን ከጫካ ፕሮጀክት እስከ ኮሪደር ልማት ድረስ በማንሳት በማሞገስ ያላቆሙት ጌታቸው አብይን የሚተቹ አካላትን በነገር በመሸንቆት ጭምር ታማኝ ሎሌነታቸውን ለማሳየት ሞክረዋል። አብይም ለዚህ ታማኝነታቸውና አሸርጋጅነታቸው አድናቆት በመስጠትና በማወደስ ምላሻቸውን አሳይተዋቸዋል። ጌታቸውን በእውቀት የሚያክለው የለም ብለዋል አብይ። ያለፈውን ጊዜ እንደማይረሱት ግን በንግግራቸው ላይ ጣል አድርገው አልፈዋል። አብይና ዘሪሁን አብይና ጌታቸው አብይና ፈላስፋው ዳኛቸው ስለ ሀገራቸው ጉዳይ በአንድ ቦታ የሚቀራረብ ቋንቋ መነጋገር የሚችሉ ከሆነ ከነዚህ ሰዎች የተለየ ክሪቲክ ከነዚህ ሰዎች የተለየ ሀሳብ የሚያንሸራሽር እምብዛም እምብዛም የለም። ዳኛቸው ማለት እድሜ ልኩን በመተቸት በመቃረን ሀሳብ በማመንጨት በመጠየቅ የራሱን ስራ እስኪሰዋ ድረስ ተጋድሎ ያደረገ ከቤተሰብ እስኪቃረን ድረስ ተጋድሎ ያደረገ የረዥም ዘመን የበቃ ምሁር ነው። ዘሪሁን በኢህአደግ በመጀመሪያ ወራት ከዩኒቨርሲቲው ከተባረሩ ምሁራን መካከል አንዱ ነው። በዚሁ ስራው ኢህአደግ ውስጥም ደጋፊ ተቺ ነበር። በእኛ ጊዜም ተቺ ነበር። ለመተቸት ሀሳብ ለመመንዘር ችግር ያለባቸው ሰዎች አይደሉም። የጌታቸውን መናገር አያስፈልግም ብዬ አብይ አህመድ በዚህ መድረክ ላይ ከአራት ዓመት በፊት የሾሟቸውን ብርሃኑ ነጋን ታሪካዊ ተወቃሽና ተጠያቂ የሚያደርግ እንዲሁም የሚያሸማቅቅ ንግግር ቢያደርጉም የብርሃኑ ምላሽ ግን ፈገግታና ሳቅ ሆኗል። አብይ አህመድ በ97 ዓመት በ97 ዓመ ምት እነ ብርሃኑ ነጋ አዲስ አበባን ሲያምሱና ሰዎች ሲገደሉ እንደ ዛሬ ዩቲዩብ አልነበረም በማለት እነ ብርሃኑን አማሽና ነውጥ ፈጣሪ አድርገው የወቅቱን የእርሳቸውን መንግስት ኢህአዴግን ነጻ አውጥተዋል። ብርሃኑ ነጋም ለዚህ ንግግር መልካም ፈገግታን ችረውታል። የተከበራችሁ ታዳሚያ በኢትዮጵያ ታሪክ እንደዚህ ዘመን ሁሉም ሰው ተናጋሪና ተንታኝ የሆነበት ዘመን አልነበረም። አንዳንዴ ለቀደሙት መንግስታት ሳስብ እንደ ዛሬ ፌስቡክ፣ እንደ ዛሬ ዩቱብ፣ እንደ ዛሬ ዝም ብሎ መናገር ቢቻል ኖሮ ምን ያደርጉ ነበር እያልኩ ፈራለሁ። ምክንያቱም 97 ዓ.ም ት እነ ፕሮፌሰር ብርሃኑ ነጋ እና ሌሎች ታዋቂ ኢትዮጵያ ፖለቲከኞች አዲስ አበባን በሚያምሱበት ዘመን አንድ ቲቪ ብቻ ነበረን ኢቲቪ የሚባል ፋና እንኳን ቲቪ አልነበረውም ኢሳት አልነበረም በአንድ ቲቪ ያን ያክል ከታመስንና ያን ያክል ከሞትን እንደ ዛሬ በመቶዎች የሚቆጠሩ ቲቪዎች ባሉበት ጊዜ ውስጥ ያ ትኩሳት ቢኖር መንግስታት ሾካብ ዘርቨር ኖሯቸው በትዕግሥት ለማድመጥና ለማለፍ ካልቻሉ ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ሁላችሁ ማሰብ አይሳናችሁ። አብይ ሌላው ያነሱት ጉዳይ የወደብ ጉዳይ ሲሆን ኤርትራን ከፈለግሽ በሰላም ስጭን አለበለዚያ ግን እንወርሻለን አይነት ይዘት ያለው ንግግር አድርገዋል። ለአምስት ዓመታት ስንለማመጥ ነበር፣ አሁን ግን አንለማመጥም ብለዋል። አብይ እንደለመዱት ኢትዮጵያ የባህር በር ያስፈልጋታል የሚል የተቆርቋሪነት የሚመስል ጦርነት ቀስቃሽ ንግግር አድርገዋል። ኢትዮጵያን የሚያክል ሀገር ኢንካፕስሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ አይደለም። ተገቢ ሂሳብ ያደርግ። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለአምስት ዓመታት ስንለማመጥ የነበረው አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምንጊዜውም በላይ የተዘረጋ ነው። ነገር ግን ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር እራሳቸውን ዝግጁ እንዲያደርጉ ማድረግ ነው። በምስራቅ አርሲ ሀገረ ስብከት ሮቤ ወረዳ ውስጥ ሰኞ ምሽት በተፈጸመ የሃይማኖት ጥቃት ንጹሐን ሰዎች መገደላቸው ተገለጸ። በዚህ ኦርቶዶክስ ሃይማኖት ላይ ባነጣጠረው ጥቃት አንዲት እናትና አንድ ሀገር ሽማግሌ የሆነግ ታጣቂዎች መገደላቸውንና የ14 ዓመት ታዳጊ ለህይወቱ እየታገለ መሆኑን እናት ፓርቲ ዛሬ ባወጣው መግለጫ ገልጿል። ጥቃቱ የተፈጸመው ሰኞ መስከረም 5 2018 ዓ ም ከሌሊቱ 5 ሰዓት ላይ በእንዴቶ 01 ቀበሌ እንደሆነ ታውቋል። በዚህ አሰቃቂ ጥቃት የ65 ዓመቱ የአገር ሽማ ሽማግሌ አቶ ከበደ ማሞና ያለአባት ሁለት ልጆቿን ስታሳድግ የነበረችው ወይዘሮ አበሬ ስዩም ህይወታቸው አልፏል። በከፍተኛ ሁኔታ የቆሰለውና በህይወትና በሞት መካከል የሚገኘው ደግሞ የሟች ወይዘሮ አበሬ የ14 ዓመት ልጅ መሆኑን ፓርቲው አረጋግጧል። የአካባቢው ነዋሪዎች እንደሚሉት ባሪሲ ሮቤ የዜጎች ጣፈንታ ሞት፣ ስደት፣ የንብረት መዘረፍና መውደም ሆኗል። በገጠር የሚኖሩ ነዋሪዎች ወደ ከተማ ለመሰደድ የተገደዱ ሲሆን መሬታቸውንም ማረስ እንዳልቻሉ በምሬት ይናገራሉ። ይህንን ተከትሎ እናት ፓርቲ ባወጣው መግለጫ የንጹሐንን ተደጋጋሚ ግድያ በጽኑ አውግዟል። መንግስት ህዝቡን የመጠበቅ ስራውን ከዘነጋው ህዝቡ ራሱን እንዲከላከል መፍቀድ ይኖርበታል ሲል ፓርቲው ጠንካራ መልእክት አስተላልፏል። ይህ በቅርብ ጊዜ ጥቃት ይህ የቅርብ ጊዜ ጥቃት በምስራቅ አርሲ አካባቢ ያለው የጸጥታ ሁኔታ ምን ያህል አሳሳቢ ደረጃ ላይ እንደደረሰ ና ዜጎች ለሃይማኖት ተኮር ጥቃቶች ተጋላጭ መሆናቸውን በድጋሚ አመላካች ሆኗል። በኩራት ግማሽ ሚሊዮን ተማሪዎችን ጣልን መባሉን ተከትሎ ምላሽ የሰጡ ፖለቲከኞች የወደቁት ተማሪዎቹ ሳይሆን ሀገር ናት አሉ። በ2017 ዓ ም የ12ተኛ ክፍል ፈተና ከወሰዱ 558893 ተማሪዎች ውስጥ 536964 የሚሆኑት 50 ፈተናውን ማለፍ አለመቻላቸውን የብልጽግናው የትምህርት ሚኒስትር ብርሃኑ ነጋ በኩራት ተናግረዋል። ብርሃኑ ነጋ ይህንን መሰል ውጤት ላለፉት አራት ዓመታት በኩራት እየተናገሩና ተማሪዎቹን እየጣሉ ነው። ዘንድሮ የወደቁት ከ91 በመቶ በላይ ተማሪዎች፣ አብይ ስልጣን ሲይዙ የአምስተኛ ክፍል ብርሃኑ ነጋ ትምህርት ሚኒስትር ሆነው ሲሾሙ ደግሞ ስድስተኛ አሊያም ሰባተኛ ክፍል መሆናቸው ልብ ሊባል ይገባል። የፖለቲካ ፓርቲዎችና ምሁራንም በጉዳዩ ላይ አለን ያሉትን አስተያየትና ምክረ ሀሳብ ሰጥተዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ፕሬዚዳንት መጋቤ ብሉይ አብርሃም ሃይማኖት ለቲግቫ ኢትዮጵያ በሰጡት ቃል ከግማሽ ሚሊዮን በላይ ተማሪዎች መውደቃቸው እንደ ሀገር ውድቀት ነው ብለዋል። ተማሪዎቹ የወደቁት ትምህርት ሚኒስትር እንደሚለው ኩረጃን ማስቀረት በመቻሉ ብቻ ሳይሆን ከታችኛው የትምህርት ክፍል ጀምሮ ለተማሪዎች ጥራት ያለው ትምህርት ባለመሰጠቱ ነው ብለዋል። ፕሬዚዳንቱ ጦርነትንና የትምህርት ግብዓት አለመሟላትም ለውድቀታቸው ሌላኛው መንስኤ ነው ባይ ናቸው። በርካታ ኢትዮጵያውያን በጦርነትና ስራ አጥነት ሳቢያ ለስደት እየተዳረጉ መሆኑን አብራርተው የዩኒቨርሲቲ መግቢያ ማለፊያ ውጤት አላመጡም ለተባሉ ተማሪዎች መንግስት ሁለተኛ እድል ካላመቻቸ ለስደት ይዳረጋሉ ሲሉ አስገንዝበዋል። ይህን መንግስት ያደርገዋል ብለን አናምንም ያሉት አብርሃም ያደረገው ግን ተማሪዎች በትምህርታቸው ውጤታማ እንዲሆኑ በመጀመሪያ ጦርነት መቆም አለበት፣ መንግስት ከታችኛው የትምህርት ደረጃ ጀምሮ የትምህርት ጥራትን መፈተሽ አለበት ብለዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲው አቶ ጥሩ ነገ ገምታ በበኩላቸው የወደቁት ተማሪዎቹ ብቻ አይደሉም ሀገርና ህዝብ ነው የወደቀው ሲሉ ተናግረዋል። ግማሽ ሚሊዮን ተማሪዎች ብቻ አይደሉም የወደቁት፣ ህዝቡ ራሱ ነው የወደቀው። አሳዛኝ ደረጃ ላይ ደርሰናል ብለው የአንድ ሀገር ህዝብ ለመጣል ኒውክሊየር መተኮስ አያስፈልግም፣ የሚያስፈልገው የትምህርት ስርዓቱን መጣል ነው ሲሉ ትችት ሰንዝረዋል። እስከ ዛሬ ድረስም ተማሪዎችን ተይዞ የመጣው ስርዓት ነው የጣላቸው ብለው የሚያምኑት አቶ ጥሩነ አሁን ደግሞ ኩረጃ ስለቀረ ነው ተማሪዎች የወደቁት ይባላል፣ ነገር ግን ተማሪዎቹ በእውቀት ተገንብተው ቢሆን ኖሮ ወደ ኩረጃ ባልሄዱ ነበር ሲሉም ሞግተዋል። እውቀት ያላቸው መምህራን እንዳስተምሩ በተደረገበት የትምህርት ስርዓቱ ሁሉ የፖለቲካ ተገዢ በሆነበት ጊዜ ሲሆን ነው የወደቀው የጤና ስርዓቱም የወደቀው ግማሽ ሚሊዮን ተማሪ ብቻ ሳይሆን የጤና አደረጃጀት፣ ግብርናው ወድቋል ብለዋል። በሚያሳዝን ሁኔታ ተማሪ ችን የትምህርት ስርዓቱ ነው የጣላቸው፣ ስርዓቱ ነው ኩረጃ ብሎ የሚያሾፍባቸው ሲሉ መንግስትን ከሰዋል። ህዝብ በማሳተፍ በተሻለ መሰረት ላይ የትምህርት ስርዓቱን መገንባት እንደሚያስፈልግ ገልጸው አሁን ባለው የተማሪዎች ውጤት ሁኔታ ማስቀጠል ግን ሀገሪቱ ሰላም እንዳይኖራት አደርጋለሁ እንደማለት ነው፣ ወጣቱ በሀገር ውስጥ እንዲቀመጥ አይፈልጉም ማለት ነው ሲሉም ወንጅለዋል።